ያ ቤት እየጠረጠሩ እንግዲህ ቢኒና ናታን ነው። ነገር ግን ይወቀው ከአጠገቡ ያለ ሊጠረጠር የማይችል የማይገባ ሰው ነው እና እውነት ለመናገር እኛም ጥራቶቻችንን በእንደዛ አይነት መንገድ አናቃቸውም ማለት ነው። ዘመድ ያሉት ሰው እንደሚያጠቀው በሱ መማር አለብን ማለት ነው። ከሩቅ አይመጣም ጥላት እንደሚባለው አባባል ማለት ነው። አሁን የኤፌትን የወገው ማነው? ናታን ነው። ግማሻችሁ ደግሞ ዳጌ ነው። ብዙ ኮሜንት እያነበብን ነው ማለት ነው። የወገው ግን የአክስቱ ልጅ ነው። ምክንያቱም ጺን ይፈልጋታል ጺን ግን በፍጹም የአንተ ልትሆን አትችልም፣ እንኳን ለአንተ አይደለም ለቢንያምም አትገባም፣ ከሱም ማስጠራት አለው እያለ ጉራውንና አዛቸውን ሲዝትበት ስለነበረና እንዲሁም በሷ ምክንያት በጥፊ ስለመታው የአክስቱ ልጅ ወቅቶታል ማለት ነው እንግዲህ ነበረ ደፋርና ጭስ ማውጫ ደፋር ደፋርና ቢኖር እኮ በብርሃን ይገጥመሃል፣ ፈሪ እንደውን ካወቀው በጨለማ ለብሶ አጠቃህ ብሎ ነግሮታል ናግሮታል። ነገር ግን እስካሁን አልጠረጠረውም፣ እሱ እንደወገው ማለት ነው። እሱ የጠረጠረው አንድ ናንድ ቢኔንና ናቲን ነው። ና እነሱ ግን ከደም ነጻ ናቸው። እነሱ አልተጠቀሙም። ዳጌና የአክስቱ ልጅ ማለት ነው የ የአፌት አክስቱ ልጅ እንዲሁም የዳግም የልብ ጓደኛው እነሱ ሁለቱ ናቸው ሴራውን የጠነሰሱት ሁሉም ግን ማን ነው እያሉ ራሳቸውን በጥያቄ ላይ ይገኛሉ ማለት ነው እና በእንደዚህ አይነት መልኩ የአፌትና ናቲ በጣም ተፋጠው ነው ያሉት ናቲ ግን መልሱን ሰምታችሁታል ምንድን ነው ያለው እኔ ለአንተ በቆመህ ነው ማሰቃየት የምፈልገው እንጂ ጨለማ ለብሼ አንተ መግደል አልፈልግም። አንተ ቶሎ እንድትሞትብኝ አልፈልግም። ያሉኝን የወሰድካቸውን በሙሉ እስከምመልሳቸው እኔ ቆመህ መኖር እንደምትፈልግ ነው የምነግርህ። እኔ አንተን ጨለማ ለብሼ አላጠቃህም በማለት ሀሳቡን ነግሮታል ማለት ነው። እንግዲህ ሉሊትም ወደ ላይ ወደታች እያለች ነው የሰው ልጅ የተመኘውን ሳይሆን ያልተመኘውን ነው። እንግዲህ እንደ ፈጣሪ እንትን የሚባለው ፈጣሪ አሰብነውን ሳይሆን የሚያስፈልገንን ነው የሚሰጠን። እንግዲህ ጽን እንደምታውቋት በብዙ ሲቃይና መከራ ውስጥ ያሳለፈችበት አንደኛው ምክንያት የሌሊት ምክንያት ነው። ከስልክ ጋር በመምታት እራሷን ድስት ስላደረገቻት ማለት ነው እንግዲህራሷ ስ ደረገ እየተጫወተችባት ትገኛለ እሷ ግን ቁጫስላ ሴት ላይ እየተመለከተች፣ ኤፍራተም እንግዲህ ከባሏ ከያፌት እየተሸፋፈነች መውጣት ጀምራለች። ሚስጥር አንዳንድ ነገሮች እያገኘች ኖፊንጭ እነኛን ሴቶች የምታስወጣበት እና የምታድንበት ምክንያት ማለት ነው። ሕይዋን እስካሁን የት ገባች? ሕይዋን እስካሁን አለየችም። ያለችበትን ቦታ አልታወቀም። ከሴቶቹ ጋር ደባለቋት ወይስ አለባለቃትም? ይሄ ጥያቄ ለሁላችንም መልስ እንፈልጋለን ማለት ነው። እንግዲህ ኤፌ፣ እውነት ለመናገር እኔ እሱ ያደርገዋል ብዬ ሳይሆንም እኔም በሱ ቦታ ላይ ብሆን ይህን ሁሉ ነገር ስለተደራረበብኝ አረገዋለሁ። ምናልባትም እሱ አድርጎት ይሆናል። ምክንያቱም እኔ የአባቴን ገዳይ ለናታን ብዬ እንዳገባ ሁሉ እሱም እኔን ላለማጣት ሊወገው ይችላል በማለት ከዚህ ጋር ተጣልተዋል ማለት ነው። እም እንግዲህ አንቺ ወንድሜን በደንብ አታውቂውም ማለት ነው በማለት በጣም በተቆጣ እንትን ተናግራ ተለያይተዋል። እሷም እንግዲህ እንደምታውቋት ጃኬትና ኮፍያውን ሆቴል ውስጥ ከገባች በኋላ ነው የገዛቸው። ከቤት ስትወጣ እንደዚህ አልለበሰችም፣ ምክንያቱም እንዳይጠረጠራት በሌላ ልብስ ወጥታለች። ስትገባ ግን በሌላ ልብሱ ገብታለች ማለት ነው። ለምን ተቆጣጣሪ አለ፣ እሷን የሚከታተላ ሰው የሀፌዝ ሰው ስለነበረ ይህን ሁሉ ስቃይና መከራ እውነት እንግዲህ ናታን እኔ አንተን አይደለሁም፣ ሕፃን ልጅ አይደለሁም ማታታለኝ። እኔ አንተን በዚህ አይነ መንገድ ማታልልህ ሕፃን ልጅ አይደለህም እና ተነስና የምትሄድበት ቦታ አላደርሰህ ሐኪም ቤትም ከሆነ ሐኪም ቤት መቶ ወስደኛ ከሆነ ደውልና ሌላ ድርስህ። እኔ አንተን በህመም ላይ ህመም አልጨምርልህም። ቆመህ ማሰቃየት ነው ፈልገው እኔንተን አይደለሁም በቁስል ላይ ቁስል አልከትም እያለ ያፌት እና ናታን እየወሩ ነው። ናታን ግን የውሻ ሳቅም ቢሆን የሚስቀው አሁን ሙሉ ህይወቱን ወደ ስራ ትኩረት አድርጓል። ስራው እንግዲህ ምንድን ነው የሚቀጥለው፣ እንትን ላይ እናያለን ማለት ነው። ያፌት ደስተኛ ሆኖ ስላየው ደስተኛ አይደለም ያፌት ማለት ነው። ናታን ግን ደስተኛ ለመምሰል ጥርሱን ፈገግ በማለት እያሳየው ነው። ምክንያቱም ያፌትን ለማናደድ የሚያደርገው ባህሪ ነው። ነገር ግን ውስጡ ልቡ ቆስሏል፣ ተሰብሯል። የተሰበረ ብርጭቆ እንደማይመለሱ ሁሉ የናታንና የያፌት ጓደኝነትም በደዚ አይነቱ መንገድ ተሰብሯል። መልካምነትን እንግዲህ ሁላችሁም እንደምታውቁት ለራስ ነው መልካም ጓደኛ ደግሞ አንዳንዴ ጥርጣሬ ሊያድርብን ይችላል። ምክንያቱም ልክ እንደነዚህ አይነት ሰው ምን አይተው ቀረቡን? ምን አይተው ስራቁን? የሚለውን ጥያቄ ለራሳችን ማድረግ ይገባናል። በጓደኞቻችን በራሳችን የቅርብ ሰው የጎዳንን በምትሉ ሰዎች ልትጎዱ ትችላላችሁ እና ታጠንቀቁ ለማለት ያክል ነው። ያፌት እንግዲህ እንደነገረው ያፌት አንተና ቢኔ ናችሁ ስላለው እንግዲህ ሄዱ ደግሞ፣ ናታን ለያፌት ምን አለው? እኔ እናንተን ተጠርጥረናል፣ ለያፌት ተወቅቷል ሲለው፣ እኔ ፈሪ አይደለሁም። እኔና እኔ ቢኒያም በጨለማ እሱን አልወገውም፣ ማሰቃየት ነው የምፈልገው እንጂ እኔ እሱን አልገለም፣ በማለት ሀሳቡን ግልጽ አድርጎ ተናግሯል ማለት ነው። እንግዲህ የወገውን እንግዲህ ሁላችንም እንደምናየውና እንደምናውቀው ይሆናል። እኔም እናንተም ሁላችሁም ኮሜንተሮች በሙሉ ሀሳባችሁ እንግዲህ ግማሾቻችሁ እንግዲህ እንደምናውቀው ናታን ነው ትላላችሁ። ናታን ግን አይደለም። ምክንያቱም ናታን ሌላ ቦታ ነበረ ከቤኒጋ ማለት ነው፣ የዛን ሰዓት ካስታወሳችሁ። ነገር ግን የወገው እንግዲህ የአክስቶ ልጅ እንግዲህ የናታንን እህት ጽዋንን የተመኛት ልጅ አለና፣ እሷ ግን ለአንተ በፍጹም አትሆንም መቼም ቢሆን ሲያምርህ ይቀራል እንጂ እሷን አልሰጥህም፣ በማለት በጥፊ ስለመተው የአክስቱን ልጅ በዛ ምክንያት ነው ሊመታው የቻለው ማለት ነው። እና እንግዲህ ሁላችሁም እንደምታውቁት በእንደዛ አይነ ማለልኩ እንትን ሊለው ሊቀጠው አስቧል። ያችን ጥፊ ለመመለስ ሲል ነው የመተው ማለት ነው። እንግዲህ ሁላችንም እንደምናውቃት ይፉዬ ደግሞ በፈገግታ ደስ ባለመልኩ እያየች እንትን ብላለች። ማንን አይታ ነው እንደዚህ ፈገግታዋ ደስ ያለ ፈገግታ ያሳየችው? ሁላችሁም ኮሜንት ላይ ጻፉልን። እስኪ እንግዲህ ከነ ዳግም እና ከዳግም ጓደኛ ጀርባ ሌላ ሰው ተከታትሏቸዋል። እሱ ማን ነው? ይህን ጥያቄ ለሁላችሁም በኮሜንት ላይ ግለጹልኝ። ቪዲዮን ከወደዳችሁት ላይክ ሰብስክራይብ በማድረግ አበረታቱ ብርታታችሁን ፈልገዋለሁኝ። እናንተ ላይክና እናንተ ሰብስክራብ ላይ ብርታቴ ነው። ሁላችንም በስደት ሀገር እስካለን ድረስ በሀገራችን ገብተን የራሳችን የሆነ ነገር ይዘን እስከምንገናኝ መልካሙን ነገር ሁሉ መኝላችኋለሁ። ውዴ ቻናል ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ብያላችሁበት ሰላማችሁ ይብዛ። እንግዲህ የፊትም ሰለታመመ ናታን ይዞት ወደ ቤት እየተጓዘ ይገኛል። የፊት ግን አላመነውም እየተጠራጠረ ነው ለምን ትፈራኛለህ? ተነስ እንዲ ሲለው ማን ማንህ ያፌት ነኝ አንተን የምፈራው በማለት ሀሳቡን እንትን ብሎታል ማለት ነው። እና ካልፈራህማ ተከተለኝ ይጀልድ ለቤት ላደርሰህ ሲለው እሺ ብሎ መኪና ውስጥ ገብቷል ማለት ነው። ያፌት እና ናታን በፍጹም አይገናኙም። ነገር ግን ወንድማማቾች ናቸው። ይሄኛው ጨካኝ ነው። ኤፌ ጨካኝ ነው። ናታን ደግሞ የዋህ ነው፣ እርግብ ነው። በቃ በጣም የዋህ እንሰብሰፍ ነው። ጨክኖ እንደዚህ ሰው ላይ መግደል አይደለም ጮክ ብሎ ማውራት አይችልም። በጣም መልካም ልጅ ነው ማለት ነው። ግን እናት ወደ ዝንጉርጉር ነው ይባላል እንግዲህ። እሱም በእናትና በአባት አንድም ባይሆኑ በአባት አንድ ናቸው፣ በእናት ሚለያዩ ማለት ነው። እና የኤፌ ደካማ ጎኑ እናቱ ናት። በእናት ሲሉት አይወድም፣ የእናቴን ስም አትጥሩ ይላል። እና በጣም ለእናቱ ካለው ፍቅር ይሁን ወይስ ስለሚጠላት ነው፣ ይህ ጥያቄ ለሁላችንም መልስ ያስፈልገዋል። ሆሪ ኤቭሪ ላይፍ እንግዲህ ፋሚሊዎቼ ቪዲዮን ከወደዳችሁት ላይክ ሰብስክራይብ እያደረጋችሁ እንድታበራናችሁን ገ እግዚአብሔር ስም ጠይቃለሁ። ወይም በያላችሁበት መልካም በዓል እመኝላችኋለሁ። እየመላው ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም በፍቅር በጤና ዳረሳቸው መልካም በዓል መልካም የፋሲጋ በዓል ለማለት ከወድ ወዳለሁኝ። በያላችሁበት ሰላምና ፍቅርን አንድነትን ያወርድላችሁ ያወርድልን። ሀገራችን ኢትዮጵያን ሰላምና ፍቅርን አንድነትን ያላብስልን፣ ጸጋ በረከትን ያወርድልን። በያላችሁበት ሰላማችሁ ይብዛ። ቪዲዮን በላይክ ጀምሩት። አይ እነሱ እንደዚህ ያደረጓችሁ ነው። ስታስበው የቢዝነስ ተቀናቃኞች ቢሆኑ እንደዚህ በትንሽ የቢለዋ ጫራ አድርገ ብቻ የሚተወኝ ይመስላል። እኔን ግን ለቢዝነስ መቆጣጠር ነው የሚፈልጉት። ሴ ደግሞ በድጋሚ ተገናኝተዋል። በድጋሚ ተገናኙበት ምክንያት እንግዲህ አስቀየማት፣ ተቃይሞ ስለነበረ ይቅርታ ለመጠየቅ ነው ማለት ነው። ለምን እንዴት ወንድሜን አንቺ ወንድሜን አታውቂውም በማለት ተናግራታለች። እንግዲህ ኤፉ ሰላም ተመልሷል ማለት ነው። ሁላችንም እንደምናውቀው ማለት ነው። አሁን ደግሞ በድጋሚ እንግዲህ ከናታን ጋር ሽርክ ሆነው እንዲሰሩ የሁላችንም ሀሳብና ምኞት ነው። የፌት ለመጣል ግዴታ ናታንና ፂየዋን እንዲሁም ኤፉ ቤዚም እያገዘቻቸው ነው ማለት ነው። እንድታግዛቸው ደግሞ እኛም ጥረት አለን፣ ፍላጎታችን ነው ማለት ነው። የሁላችንም ሀሳብ ነው። የኤፌት መታሰር አለበት እንዲሁም ሉሊት ማለት ነው። ሁላችንም ሚነታችን በቃ የነሱ ውሸት መጋለጥ አለበት እውነቱ መውጣት አለበት የምንል ብዙዎች አለንና፣ እንግዲህ ቤተሰቦቼ ለዛሬው የያዝናቸው እነዚህን ይመስላሉ። ሳምንት በሌላ ፕሮግራም እስከምንገናኝ ቀጣይ ክፍል ላይ